ትምህርቱን ላስተማሩንና ረጅም ዘመን የአብነት ተማሪዎችን በማስተማር ለቁም ነገር ላበቁልን ለሊቀ አእላፍ አብዩ ጊዮን አምላካችን ረጅም ያገልግሎት ዘመን ይስጥልን። አሜን። አሁን ደግሞ የምንወስዳችሁ እንደገና ወደ ፍኖተ ሰላም ከተማ በፈለገ ሰላም ቅዱስ ጊዮርጊስ ቤተ ክርስቲያን አውደ ምሕረት ላይ ወደ ነበረን ዝግጅት ነው። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተለያዩ የአብነት ትምህርት ቤቶች ወይም ጉባኤያት ትታወቃለች። ከነዚህም አንዱ ቀደም ሲል የተመለከትነው የቅኔ ጉባኤ ነው። ባለፈው ሳምንትም የዜማ ቤቱን ባልደረባችን ደመላሽ ኃይለማርያም አስቃኝቶን ነበር። አሁን ደግሞ የምንወስዳችሁ አጠር ላለ ጊዜ የመጻሕፍት ጉባኤ ቤት ምን እንደሚመስል አብረን እንድንመለከት ነው። አዎ ሊቀ ሊቃውንት ስምዐኮነ መልአክ የአራቱ ጉባኤያት መምህር፣ የመጻሕፍት ቤት ምን እንደሚመስል ከደቀ መዛሙርቶቻቸው ጋር ያሳዩናል። ያንን ተከትሎ ደግሞ መልአከ ጥበብ ስሜነህ አበበ ቅኔ ይቀኙልናል። ሁለቱን መርሀ ግብራት እንድትከታተሉ እንጋብዛለን። እነኝህን ሁለት መርሀ ግብራት እንድትከታተሉ በድጋሚ እየጋበዝን በእኛ በኩል ግን መልካም የዳግም ትንሳኤ በዓል እንዲሆንላችሁ እየተመኘን ከወዲሁ እንሰናበታለን። መልካም በዓል። አራቱ ጉባኤያት የሚባሉት ሐዲሳት፣ ብሉያት፣ መጻሕፍተ ሊቃውንትና መጻሕፍተ መነኮሳት ናቸው። አሁን ግን ከአራቱ ጉባኤያት አንዱ የሆነውን የመጻሕፍተ ሐዲሳትን ነው የምናሳየው ማለት ነው። ወሰር ከሰንበት ለጸቢያ ሁድ መጻት ማርያም መግደላዊት ወካልታኒ ማርያም የራያ መቃብሮ ቅዳሜ ማታ ለሁዳ አጥቢያ ማርያም መግደላዊት ወካልእታ የማርያም እመቤታችን ካልእታ አላት እመቤታችን፣ ለማርያም በመባል ሁለተኛዋ ናትና ሁለተኛይቱ ማርያም እመቤታችን መቃብሩ መቃብሩን ያዩ ዘንድ ወደ መቃብሩ መጡ። ወናሁ ኮነ ድልቅልቅ ዐቢይ እስመ መልአከ እግዚአብሔር ወረደ እምሰማይ እነሆ ታላቅ ንውጽውጽታ ሆነ ተደረገ እስመ መልአከ እግዚአብሔር ወረደ እምሰማይ የሰማይ መልአክ ከእግዚአብሔር ዘንድ ወርዷልና ወቀርበ ወን ኮርኮራ ለይት ወደ መቃብሩም ቀርቦ ድንጋዩን ከመቃብሩ አፍ ላይ አንከባለላት። ወነበረ ዲቤሃ በላዩም ላይ ተቀመጠ። ወርእየቱ ከመ መብረቅ ስለምን ከላዩ ላይ ተቀመጠ ያሉ እንደሆነ ይህ ድንጋይ የፍዳ የመርገም ምሳሌ ነው። ከዚህ በኋላ ፍዳ መርገም ጠፋላችሁ። ወልብሱ ጻዳ ከመበረድ ልብሱም እንደ በረድ ነጭ ነበር አለ። የተካከለ ምሳሌ ቢያጣለት ወይም ግርማሁ፣ ታውኩ ወኮኑ ከማብድን ትለ ያቅቡ መቃብረ መቃብር ጠባቂዎችም ከመላኩ ግርማ የተነሳ ምን ነው በድን ሆኗል አይልም ነበረ። ስለምን እንደ በድን ሆኗል አለ ያሉ እንደሆነ ፈጽሞ ነፍስ አልተለያቸውም ነበርና እንደ በድን ሆኗ አለ። ወሳውቱ መላኩ ይቤሎ ለአንስት ኢትፍራ አንትንሰ መላኩን መልሶ ሴቶችን እናንተስ አትፍሩ ብሎ ነገራቸው። እስመ አእምር ከመ ኢየሱስ ዘተሰቅለ ታስሳ የተሰቀለውን ኢየሱስን እንድትሽዋውቃለሁና አላቸው። ይሀሎ ዝየ ከዚህ የለም። ተንሳ በከመ ይቤ ተንሳ በከመ ይቤ አመሳልስት ለትትነሳ ብሎ አስቀድሞ እንደተናገረ ተነስቷል እንጂ ከዚህ የለም አላቸው። ወባህቱ ናአትራያ በተቀብረ የተቀበረበትን ስፍራ ታዩ ዘንድ ኑ አላቸው፣ እምነታቸው እንዲጸናላቸው። ወፍጡነ ሁራ ንግራ ሆሙ ለአርዳይሁ ፈጥናችሁ ሂዳችሁ ለደቀ መዛሙርቱ በገሊላ መታየትን ይጀምርላችኋል ብላችሁ ነገሯቸው አላቸው። ከመተንሳ እሙታ ከሙታን መካከል ተለይቶ እንደተነሳ ነገሯቸው። ወናሁ ይቀድመ ክሙ ወገሊላ እነሆ በገሊላ መታየትን ይጀምርላችኋል። ወበህየ ትርእይዎ በዚያም ታዩታላችሁ በሏቸው። ናሁ አይዳይ ኩክ እነሆ ነገርኋችሁ። ወሀለፋ ፍጡነ እምህየ በመቃብር እነሱም ፈጥነው ከመቃብር ወጥተው በፍርሃት ወበርአድ በፍርሃት መልአክ አይተዋልና እየፈሩ ወበርአድ እየተንቀጠቀጡ ወበፍስሃ አቤይ ወበፍስሃ አቤይ ተንሳ ያህሎ ዘየሰ ብሎ ትንሳኤውን ነግሯቸው ነበርና በታላቅ ደስታ ሆነው ፈጥነው ተነስተው ሄዱ። ወሮ ጻይን ግራ ሆሙ ለአርዳኢሁ ለደቀ መዛሙርቱ ይነግሯቸው ዘንድ እየተቻኮሉ ሄዱ። በሴቶችስ ሩጫ የለባቸውም። ፈጥኖ መሄዳቸውን ሲያይ ሮጻ አይን ግራሆሙ ብሏል እንጂ ወንዘያ ሀጎር አይን ግራሆሙ ለአርዳይሁ ለደቀ መዛሙርቱም ሲሌ ነግሯቸው ሲሄዱ ሳለ ተራከቦን ጊዜ ኢየሱስ በፍኖ ጌታችን ኢየሱስ ክርስቶስ በጎዳና ታያቸው ተገለጠላቸው። ወይ የሎን በሐክ እንደምን ሰነበታችሁ አስታረኳችሁ አላቸው። ወቀርባ ወአሃዛ እገሪሁ ወሰገደ ሎቱ ቀርባው እግሩን ይዘው ሰገዱለት። ቀርባው ወአሃዛ እገሪሁ አለ አሁን ይዘው ት አይደለም ወነስዋ አይሁድ እብነ ከመውግሩ ጎ ባለጊዜ ዋለ ፈንተም አይክለውም ብሎ ነበረ። ያን ጊዜ ይዘውት አይደለም ሊይዙት ማሰባቸውን መናገር ነው እንጂ። ወንዜ የሮን እግዚአብሔር ከዚህ በኋላ ጌታችን ኢየሱስ ክርስቶስ እንዲህ አላቸው። ይትፍራ ሆራ ንግራ ሆ እናንተስ አትፍሩ አላቸው። አላ ሁራው ንግራ ሆ ሙላ አርዳይ ለደቀ መዛሙርቴ ሄዳችሁ ይቀድመክሙ ገሊላ ብዬ እንደነገርኳችሁ በገሊላ መታየት እንጀምርላችኋለሁ አለ ብላችሁ ንገሯቸው እንጂ አላቸው። ከመህሩ ገሊላ በዚያ ወደ ገሊላ ይሄዱ ዘንድ ወደ ኢየሩሳሌም በዚያም ያዩኛልና ዋሊፎን ማንቱ አተው ሰገራት ሀገረ እነሱ ዜና ትንሣኤውን ይዘው አልፈው ከሄዱ በኋላ ጭፍሮች አይሁድ ያስጠበቋቸው ጭፍሮች ወደ ከተማ ገብተው ለአይሁድና ለካህናት አለቆች ወነገሩ ለዲቃነ ካህናት ሁሉ ዘኮነ የሆነው የተደረገውን ነገር ሁሉ ነገሯቸው። ወተጋብ ወተማከሩ ምስለ ዲቃው የአይሁድ አለቆችም ከአለቆቻቸው ጋር ተሰብስበው ተማከሩ። ወወሀብዎሙ ብዙሃ ወርቀ ለሰገራ ለጭፍሮች ይህን እንደተናገረ ተነሳ ብላችሁ አትናገሩ ብለው ብዙ ወርቅና ብር ሰጧቸው። ወይቤልዎሙ በሉ አርዳኢሁ ሌሊተ መጽኡ ወሰረቅዎ ደቀ መዛሙርቱ እኛ ተኝተን ሳለን ሌሊት መጥተው ሰርቀው ወሰዱት ብላችሁ ነገሯቸው ብላችሁ ተናገሩ ብለው ብዙ ወርቅና ብር ሰጧቸው። ወእመ ከመተሰማዝ ነገር በሀበ መልአከ አህዛ ንህነና ምኖ በጲላጦስ ዘንድ በአህዛብ አለቃ በጲላጦስ ዘንድ ይህ ነገር የተሰማባችሁ እንደሆነም እኛ እናሳምንላችኋለን። ወናጸድቅ ጸድቅ ወና ጸድቅ ነገረ ክሙ ነገራቸውንም እውነት ነው እውነት ነው ብለን እናስረዳላችኋለን አሏቸው። ወዘን ወለ ሀዘን ሪየስ የክሙ እናንተንም ያለ ሐዘን ያለ ጭንቀት እንድትኖሩ እናደርጋችኋለን። ወነ ሲወሙ ሰገራት ወእተ ብሩረ ጭፍሮችም ይህንን ወርቅና ብር ይዘው ሀለፉ እንደ ነግሯቸው ሊያደርጉ ሄዱ። ወገብሩ በከመማር ወሙ ወወፅአ ዝንቱ ነገር በኀበ አይሁድ እስከ ዮም በአይሁድም ዘንድ እስከ ዛሬ ድረስ መጽኡ አርዳኢሁ ሌሊተ ወሰረቅዎ እየተባለ ደቀ መዛሙርቱ በሌሊት መጥተው ሰርቀው ወሰዱት እየተባለ ሲነገር ይኖራል። ወአርዳኢሁሰ ጲላጦስ አራት ክፍል አድርጎ ይጠይቃቸዋል። አንደኛው ክፍል ቢጠይቃቸው መቶ ሀያ ቤተሰቡ መጥተው ሰርቀው ወሰዱት አለ። ሁለተኛውን ክፍል አስገብቶ ቢጠይቀው ሶስቱ ባለሟሎቹ ጴጥሮስ፣ ያዕቆብ፣ ዮሐንስ መጥተው ሰርቀው ወሰዱት ብሎ ተናገረ። ሶስተኛውን ክፍል አስገብቶ ቢጠይቀው ዮሴፍ፣ ኒቆዲሞስ መጥተው ሰርቀው ወሰዱት አለ። አራተኛውን ክፍል አስገብቶ ቢጠይቀው እረኔስተኝች ነበር ሁሉንም አላየሁም አለ። ዋራይ ሁሳ እሱም ይህንን ይዞ በሰይፍ ከመዝኑ ከሆነ ነገር ክም ዝረወ ወዝር ዙረ ብሎ በሰይፍ አስመትቶ አስፈጅቷቸዋል። ዋዳይ አስርቱ ስርቱ አሃዱ አስራ አንዱ ደቀ መዛሙርቱ ሆሩ ውስተ ገሊላ ሀበ ደብር ዛዘዞሙ ጊዜ ኢየሱስ ጌታችን ኢየሱስ ክርስቶስ ወደ አዘዛቸው ወደ ገሊላ ሄዱ። ወሶበሪ ወሰገዱ ሎቱ ባዩትም ጊዜ ሰገዱለ ወመንፈቆ ሙሰን አፈቁ ግማሾቹ እኩሌቶቹ ግን ተጠራጠሩ። ምን ነው? የተጠራጠረ አንድ ቶማስ ብቻ አይደለም። ስለምን ቶች እኩሌቶቹ አለ። የአስራ አንድ እኩሌታው አንድ ነው ያሉ እንደሆነ ያልተካከለ መንፈቅ ነው። አንድም ክፍለ ዳግም መንፈቅ ሲል ነው። ወቀርበ እግዚእ ኢየሱስ ሰው ተናገሩ አሙን ደቀ መዛሙርቱን ወደ እነርሱ ቀርቦ እንዲህ ብሎ ተናገራቸው። ተወበሊተ ኩሉ ኩነን የሰማይ ወም በሰማይና ምድርን የማሳልፍበት ሰማይና ምድርን የመገዛበት ስልጣን ተሰጠኝ አላቸው። ምን ነው ሰማይና ምድርን የሚገዛበት ሰማይና ምድርን የሚያሳልፍበት ስልጣንማ የተሰጠው በማህፀን ማርያም ሲጸንስ አይደለም። ስለምን እዚህ ላይ ሲደርስ እንዲ ያለ ያሉ እንደሆነ የማህፀኑን መልሶ መናገር ነው። አንድም እስከዛሬ ድረስ በተገዥ ስጋ ለንጉስ ለቄሳር እየገበረ ነበር ይኖር የነበረው ከዚህ በኋላ ግን ግብር በማይገበርበት ይገበርለታል እንጂ በማይገብርበት ይሰገድለታል እንጂ በማይሰግድበት ይገዛል ሁሉን ይገዛበታል እንጂ በማይገዛበት ስልጣኑ ሊቀመጥ ወነበረ በየማነ አቡሁ ተብሎ ሊመሰገን ጊዜው ቀርቧልና ተወይበሌተ ኩሉ ኩነን የሰማዩ ምድር አለ አንድም አባቱ አዳም አስቀድሞ ሲፈጠር ሁሉ ዳ ግዛ ተብሎ ስልጣነ ሰማይ ምድር ተሰጥቶት ያንን በኃጢአት ምክንያት አጥቶ ነበርና ያን ስልጣኑን እንደመለሰለት ለማጠይቅ ሁሩ ወመሃሩ ኩሉ አህዛብ ሂዳችሁ አህዛብን ሁሉ አስተምሩ አላቸው። ወንዘ ታጠምቅ ወሙ በሉ በስምአ መንፈስ ቅዱስ ስታጠምቋቸውም በስምአ በወሉ መንፈስ ቅዱስ አጥምቋቸው። ወመሀርዎሙ ይዕቀቡ ኩሎ ዘአዘዝኩክሙ ያዘዝኳችሁን ነገር ሁሉ እንዲጠብቁ ይያዝዙ አስተምሯቸው። ወናሁ አነ እሄሉ ምስሌክሙ በኩሉ መዋዕለ ሕይወት እስከ ኅልቀተ ዓለም እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር እኖራለሁ አላቸው። በሐዋርያት እስከ ዕለተ ምጽአት ድረስ የሚነሱ መምህራንን

በክርስቶስ ደም በውነታ ታጠበች በክርስቶስ ደም በውነታ ታጠበች በክርስቶስ ደም በውነታ ታጠበች በክርስቶስ ደም በውነታ ታጠበች አማን በአማን አማን በአማን እምና ሙታንህ